እናያስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። እናያስጥልን ተመልካቾቻችን እንደምንባችኋል። ከባላገሩ ድርጅን የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሃይማኖት ማለት ነኝ። አንኳር ጉዳዮችን በማስቀደም ጀምራለሁ። ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት የማስተባበር ዘመቻዋን ቀጥላለች። ጅቡቲ ህገ ወጥ የምትላቸውን ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠርሱ አስጠነቀቀች። በትግራይ ክልል ጊዜያዊ ፕሬዝዳንት የተመሰረተው ካቢኔ አካታች እና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው ሲሉ ሶስት የክልሉ ፓርቲዎች በጋራ አስታወቁ። ወደ ቀዳሚው ዜና አልፋለሁ። ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት የማስተባበር ዘመቻዋን ቀጥላለች። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብድልፈታህ አልሲሲ እወቁልን ብለዋል ትላንት ረቡዕ ሚያዝያ 15 ቀን 2017 ዓ ም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 የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ የንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙ የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሊ አስታውቀዋል። የግብፁ ፕሬዚዳንት አብደልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዚዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሰዋል። ፕሬዚዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውንም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲ ፕሬዚዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መሪዎችና መሰረቶች ለመገዛት አስፈላጊነትን በተመለከተም መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት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 ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያ አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቷ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞ ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት ማስተባበሯን ቀጥላበታለች። መረጃው የቢቢሲ ነው። ጂቡቲ ሕገወጥ የምትላቸው ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ አስታወቀች። ጂቡቲ ሕገወጥ የምትላቸው ስደተኞችን በቅርቡ ማባረር እንደምትጀምር ነው ያስታወቀችው። የጅቡቲ ፕሬዚዳንት ኢስማኤል ኦማር ገለህ አማካሪን ጠቅስ የፈረንሳይ የዜና ወኪል እንደዘገበው ጅቡቲ የሚገኙ ህገወጥ ስደተኞች በሚያዚያ መጨረሻ ማለትም በአንድ ሳምንት ውስጥ ሀገሪቱን ለቀው እንዲወጡ የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር አዟል። በውሳኔውም በዋነኝነት የጸጥታና የጤና ስጋቶችን መነሻ ያደረገ መሆኑን ተናግረዋል። አማካሪው በጅቡቲ ምን ያህል ህገወጥ ስደተኞች እንዳሉ ግን አልተናገረም። ጅቡቲ ለበርካታ የኢትዮጵያ የሶማሊያና የኤርትራ ስደተኞች ወደ ሀብታሞቹ የመካከለኛው ምስራቅ ሀገራት መሸጋገሪያ ናት። ተመድ እንዳስታወቀው በጎርጎሮሳዊው 2024 ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ ቢያንስ የ558 ስደተኞች ህይወት አልፏል። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንና የሌሎች ሀገራት ዜጎች ወደ ሀገራቸው የመመለስ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ በትናንትናው ዕለት ማስታወቁ ይታወሳል። በትግራይ ክልል ጊዜያዊ ፕሬዚዳንት የተመሰረተው ካቢኔ አካታችና አቃፊ ባለመሆኑ ቀበለውም በጉልበት የመጣ ነው ሲሉ ሶስት የክልሉ ፓርቲዎች በጋራ በሰጡት መግለጫ አስታወቁ። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌትናንት ጀነራል ታደሰ ወረደ የተቋቋመው ካቢኔ አካታችና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ትናንት ሚያዝያ 15 ቀን 2017 ዓ.ም በክልሉ ወቅታዊ ሁኔታ ላይ በጋራ በሰጡት መግለጫ አስታውቀዋል። በሌተናል ጀነራል ታደሰ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ ሶስቱ ፓርቲዎች የትግራይ ነፃነት ፓርቲ ውናት፣ የአረና ትግራይ ለዲሞክራሲ አረና፣ ባይቶና ትግራይ በጋራ በሰጡት መግለጫ ተገልጿል። በክልሉ በቀደመው ጊዜ አስተዳደር የተመሰረተው ጊዜያዊ ምክር ቤት በፕሬዚዳንት ታደሰ ወረደ ለሚመራው ጊዜ አስተዳደር እውቅና እንደማይሰጠው፣ በክልሉ እንዲካሄድ በፕሬዚዳንት ታደሰ የተጠራው ብሔራዊ እርቅ እንደማይቀበል የተከተለው የትግራይ ነፃነት ፓርቲ ሁናት ሊቀመንበር ዶክተር ደጀን መዝገበ ገልጸዋል። በአዲስ አበባ ሰዎችን የጫነ ሚኒባስ ታክሲ በደረሰበት የትራፊክ አደጋ በ18 ሰዎች ላይ ጉዳት ደረሰ። ዛሬ ሚያዝያ 16 ቀን 2017 ዓ.ም ም በጉለሌ ክፍለ ከተማ ወረዳ 7 ጌሾ ወንዝ እየተባለ በሚጠራው አካባቢ 18 ሰው የጫነ ሚኒባስ ታክሲ ዋናውን መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ አስራ ስምንት ሰዎች ጉዳት ደርሶባቸዋል። ጉዳት የደረሰባቸው ተጎጂዎች በአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን አምቡላንስ እና በፖሊስ አምቡላንስ ወደ አቤት ሆስፒታልና አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው ይገኛል። የአደጋ ጥሪውን ለኮሚሽን መስሪያ ቤቱ እንደደረሰው የአምቡላንስ አገልግሎት ቡድኑ በስፍራው ፈጥኖ በመድረስ በተሽከርካሪ ውስጥ የነበሩት ተሳፋሪዎች የከፋ ጉዳት ሳይደርስባቸው በህይወት በማውጣትና የመጀመሪያ ደረጃ ህክምና በመስጠት ወደ ሆስፒታል እንዲወሰዱ አድርጓል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴት እና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች ይገኙበታል። የአደጋውን መንስኤ እና ሌሎች ዝርዝር መረጃዎች ፖሊስ እያጣራ እንደሚገኝ አስታውቋል። የኮሚሽኑ አመራሮችን በአቤት ሆስፒታል በመገኘት ተጎጂዎችን መጎብኘታቸውን ከከተማ አስተዳደሩ ስራ አስኪያጅ ጽህፈት ቤት የተገኘው መረጃ ያመላክታል።